ያለው አንዳንድ ራስ ወዳድ ዩቱብሮች ግን ምን ሆናችሁ ነው? በጤናችሁ ነው? ሰዎችን ያለ ፍቃዳቸው ፕራንክ የምታደርጉት ምን አስባችሁ ነው? እቺ ሰራተኛ አሁን ዋንትያ ሰራተኛ ፕራንክ አደረግኩ ብላ ነው። ነገር ግን ፕራንክ ኮንካም ቢሆን በዚህ ደረጃ አይደረግም። ምግቡን ከነውሃው አንስታ በፊቷ ላይ ነው የገለበጠችባት። በጣም የሚያሳዝነው ነገር ምንድነው ልጅቷ ፕራንክ የሚባለውን ነገር አታውቀውም? ፕራንክን ነው ያደረግኩሽ ስትላት እንዲህ አንቺ እኮ ተመተሻል ወጥቀሻል፣ እኮ እያለቻት ነበረ እኮ ፕራንክ ነው። ባለፈው እንደዚህ እንደዚህ እነ ክሊ አደረግን አይደለም፣ ልክ እንደዚያ ነው ያደረጉት። ልጅቷ ፕራንክ አታቅም ብታቅስ፣ ሰውን ያለ ፈቃዱ ከመሬት ተነስታችሁ እየቀረጻችሁ የምታስደነግጡት ነገር ምንድን ነው? እኛ የሰው ቤት ሰንሰራ፣ እኛ ቅመሞች ማለት ነው እንግዲህ በሀገር ውስጥም ሆነ በሰው ሀገር የሰው ቤት ሲሰሩ የሰው ቤት ሁሌ ሰቀቀን ነው። ዛሬ ምን አሉ፣ ነገ ምን አሉኝ፣ ምን ይፈጠር ይሆን? ጸጉሯን ምግቡ ላይ ጸጉሯን አድርጋ ሁለት ጊዜ አስመለሰቻት፣ ሌላ አስመጣቻት። የራሷን ጸጉር እየጨመረች ማለት ነው። ልጅቷ ግን በቃ በጣም አዝና የምትገባባት ጠፍቷታት፣ በቃ ይቅርታ አድርግልኝ የዛሬን እለፍኝ፣ የዛሬን እለፍኝ እያለችን ለማመጣት አለች ማለት ነው። በጣም ልጅቷ ድንጋጤ ውስጥ ገብታለች። የሰው ቤት እንግዲህ እናውቀዋለን እኛ ሰው ቤት የምንሰራ እናውቀዋለን ሰቀቀኑ ያለውን ድንጋጤ ያለውን ችግር ምግቡ ላይ የሆነ ነገር ተገኘ ስንባል ያለውን ድንጋጤ እኛ እንረዳለን ሀቂቃ ማለት ነው እንዴ እሷ እንደ ቀል ጸጉሯን ቀንጭሳ ትጨምራለች እጅ ተሳቃ ልትሞት ምንድነው እንደዚህ አረ በጣም ራስ ወዳድነታችን በልክ አድርጉት ዩቱበሮች ስትባሉ በነገራችን ላይ በተለይ ትልልቅ ዩቱበሮች እንግዲህ ራስ ወዳድ ናቸው እውነት ነው የማለው፣ ራስ ወዳድ ባይሆኑ እንደዚህ አይነት ነገር አያደርጉም። አሁን ቺ ወንቲያ የምትባለዋ ልጅ ያው እንግዲህ ታውቃላችሁ፣ ያሳለፈችውን ችግር መከራ ታውቃለች። እና ልጅቷን አትረዳትም ብዬ አላስብም፣ ታውቃለች። ነገር ግን እችን ልጅ በዚህ ደረጃ ለምን ፕራንክ ማድረግ አስባለች? ፕራንክ ታድርጋት፣ እሺ ብቻ ቀልል ያለ ነገር እንዴ። ምግቡንና ውሃውን አንስታ ፊቷ ላይ አስባችሁታን፣ የሚሰማችሁ ስሜት በዛ ሰዓት በዛች ሰዓት እኔ ላይ ቢሆን ምን አይነት ስሜት ነው የሚሰማው? ሀቂቃ እናንተ፣ ልጅቷ ፕራንክ የሚባለው ነገር ጨራሹንም አታቀው። ወላሂ በጣም ነው ያሳዘነችኝ ማለት ነው። እንዴ የሰው ቤት ሁሌ ሰቀቀን እኮ ነው። ሀቂቃ ማለት ነው። የትም ይሆን የት የሰው ቤት የሰው ቤት ነው፣ ሁሌ ሰቀቀን ነው። ግን እንደዛ ስታረጋት ወላሂ በጣም ነው ያሳዘነችኝ። ለፕራንክ ነው ሁላ ብላ ስትነግራ፣ ፕራንክ ምን እንደሆነ ልጅቷ አታቀም። ገብታችሁ ቪዲዮን ይዩት? በጣም ነው ያዘጉት። እውነቴ ነው የምላችሁ፣ እንደዚህ አይነት ፕራንክ አታድርጉ። በመጀመሪያ ፕራንክ ስታደርጉ እንደ ማንኛውም ዩቱበር ተነጋግሯቸው አድርጉ። ሁሉም ዩቱበሮች ተነጋግረው ነው የሚያደርጉት። ተነጋግረው ተመሳጥረው ከዛ ለሚዲያ ሰው ነው ብቻ ፕራንክ የሚያደርጉት። እቺ ልጅ ግን ምንም አታውቅም። ከመሬት ተነስታ እሷ ወሰነች፣ ካሜራ ደቅ ነው እሷን ፕራንክ አደረገቻት። እሷ ሚዲያዋ ቻናሏ ልታሳድግ ነው በእጅም እስከምን በወጣት ትደነግጥ? ለምን ትሳቃቅ? ለምን ትደነግጥ? መጀመሪያ ልታስፈቀዳት ይገባል። መጀመሪያ ልታስተዋውቃት ይገባል። ከካሜራ ከሰው ጋር ከዛ በኋላ እንግዲህ ቢያንስ እሷንም ሚዲያ ላይ ለማምጣት ከፈለገች ቀስ በቀስ እያለች ነው። ከመሬት ተነስታ እንደዚህ ቆሌዋን ከገፈፈቻት በኋላ ፕራንክ ያደረኩሽ። እግሯ ላይ ተደፍታ እየለመነቻት ተነሽ ተነሽ እያለቻት ነበረ፣ ሲል የሶኗ ማለት ነው፣ በመጨረሻ ነው ነ ቀፊ ቁጭ ብላ ኮነች ዝርግፍ ተዘርግፋ ተነሽ ቀፊ ተነሽ ቀፊ ወላሂ እንዴት እንዳበሳጨች ንነግራቸው አልችልም። በጣም በጣም እንደዚህ አይነት አሳፋሪ ቪዲዮ እንዳታደርጉ ማለት ነው፣ እንደዚህ አይነት የሚያስጠላ ፕራንክ እንዳታደርጉ። እንግዲህ ሶሻል ሚዲያ ላይ በተለያዩ ቦታ የምናየው ነገር አለ ፕራንክ ይነጋገሩና ፕራንክ አደረግኩኝ ይላሉ። እች ግን አልተነጋገረችም። ልጅቷ ጨራሽ ምንም ነገር አታቅም ስለ ፍራንክ ማለት ነው። አስረድታ ቴሌቪዥን ውስጥ የሚታየው እንደዚህ አንቺ ውሸት ነው ቲቪ የለ ምናምን እንደዛ ላይ ደረትሽን ስትለጥ አለቻት። ምንም ነገር አታቅም ልጅቷ በቀ የዋህ ልጅ ናት። ሀቂቃ በጣም ነው ያሳዘነችኝ ወላህ። እንዴት ትው እንዳለች ማለት ነው እንዴት ስቅቅ እንዳለች የሰው ቤት ሁሌ ሰቀቀን። ወላሂ በጣም ሊያሳዘነችን ማለት ነው ልጅቷ። እና እንደዚህ አታድርጉ። የራሳችሁን ጥቅም ለማግኘት ሰውን በዚህ ደረጃ አታሳቅ አታሰቃዩ እንዴ እሷን ቀጠርሻ ልሰራልሽ ቀጠርሻት እንጂ ግዴታው አይደለም ከአንቺ ጋር ቪዲዮ ላይ ቀርባ መቀረጽ ካሜራ ፊት ለፊት ደቅነሽ መቀረጽ ግዴታው አይደለም ሲጀመር አስፈቅዳችሁ ነው መቅረጽ ያለባችሁ አንድ የሰው ልጅ ያለ ፍላጎቱ ቪዲዮ ከተቀረጸ ያ ሰው ህግ መክሰስ ይቻላል ያለ ፍቃዱ ያለ እውቅናው አንድን ሰው ቪዲዮ ከቀረጻችሁ መክሰስ ይችላል ያ ሰው እንዲህ የግድ ፍቃድ ያስፈልጋል ከመሬት ተነስቶ ይርጥ በቃ፣ የሆነ አለ የእኛ ሀገር ሰው ወላ እንዴት እንደሆነ፣ ለአንተ መቼ ለምትነቁ ለስሙ እንደነቃ ሰው አርተፊሻላችሁን ቀጣጥላችሁ፣ ጨማምራችሁ ትሄዳላችሁ። ለነገሩ አርተፊሻል መቀጠል የነቃ የገባው ሰው አይደለም ማለት ይሄ። በቃ ያው እንግዲህ ተውቅና አይመደብም፣ አይመለከተንም። ስለ እናንተ አርተፊሻል ግን የሆነ በቃ ሲያዩዋቸው ደህና የሆነ ትንሽ አዋቂ ይመስላሉ። ግን በጣም ነው የሚያሳዝነው። ወላሂ የሰው ልጅ በዚህ ደረጃ እንዴት ይደረጋል? እንዴት እንዴት እንደዚህ ይደረጋል? የቤት ሰራተኛ ናት፣ ምን ይሰማታል፣ እንዴት ትሆናለች ብላ አታስብም? በጥቂቱም ቢሆን ያንን ህይወት አልፋዋለች ከሷ በላይ የሚረዳ ሰው የለም። ስለዚህ ያስሜት ስሜት እንዳለ እንዴት አታውቅም? ያች ልጅ ምን ይሰማታል ብለ እንዴት አታስብም? እና በጣም ነው ያሳዘነኝ። እውነቴን ነው የምላችሁ ወላሂ በጣም ነው ያሳዘነችኝ ልጅቷ ማለት ነው። ስቅቅ ብላ እያለቀሰች በዛ ላይ ደግሞ ማለት ነው ተነስታ ድፍት ስትል ወላሂ እንዴት እንደደነገጣት እንደዛ እንኳን አሰቃይታት እንደዛ እንኳን ጮሃባት እንደዛ ምግብ እንኳን ደፍታባት ማለት ነው አላዘነችባትም ማለት ተነስታ ድፍት ስትል ሄዳ አንስታ እንትን እያደረገች እግሯን እያሻሸቻት ነበር ማለት ነው። እግሯን ቫዝሊን አምጥታ መሳጅ እያደረገችላት ነበር የታመመችውን ቦታ ማለት ነው። አውቄ ነው እኮ ስትላት፣ አረ አይደለም ወጥቀሻል እኮ ታመሻል እኮ ምክንያቱም ብራንት የሚባለው ነገር ከአእምሯ የለም ልጅቷ አታውቅም። በጣም የሚያሳዝን ነው ወላሂ። አንድ ሰው የማያውቀውን ነገር አደረግኩት ይባላል? መጀመሪያ እኮ እንደዚህ እንደዚህ ነው ብላ ብታስረዳት አንድ ነገር ነው እንዲህ በጣም የሚያሳዝነው ወላሂ እንደዚህ አታደርጉ። እናንተ ለራሳችሁ ጥቅም ስትሉ ሰራተኞቹን አተሰቃያቸው እንዲህ። እናንተ ጋር ተቀጥረው ያሉት እኮ የቤት ስራ ሊሰሩ ነው ከእናንተ ጋር ሶሻል ሚዲያ የእናንተን ገንዘብ የእናንተን ቢዝነስ ሊያጣጥፉላችሁ አይደለም። ከተስማሙ አድርጉ፣ መብታችሁ ነው፣ ከተስማሙ ማለት ነው። ግን ያለ ፈቃዳቸው ምንም ስለ ሚዲያው ሳያውቁ ፕራንክ ምን እንደሆነ ሳታ ብራን ካደረግኩሽ ወላሂ በጣም ያሳፍራል። እውነት ለመናገር እና አንዳንድ ሰዎች አላቅም ወላ፣ በቃ በጣም ችግር መከራ፣ ብዙ አይነት ነገር አሳልፈው ያልፉና ያንን ወዲያው የረሱትና በቃ በሰው ላይ የሚያደርጉት ነገር ያስጠላል፣ እውነት ያስጠላል። እኔ እንዴት ነበርኩኝ ልንል ይገባል። የነበርንበትን ያሳለፍነውን ህይወት ልናስብ ይገባል። ሌሎች ሰዎች ምን ይሰማቸዋል የሚል ይገባል ማለት ነው። በጣም ያሳዘነችን። ለማንኛውም ቤተሰብ ገብታችሁ ቪዲዮን እዩት ማለት ነው። በጣም በጣም በጣም ስተሰርታለች፣ ወንቲያ ኮሜንታተሮች በአጠቃላይ ስጦታ ሰተሽ ካሻት ነው ያሏት ማለት ነው። ኮሜንታተሮች በአጠቃላይ እኔ ግን ምንድን ነው ምለው ስልክ ትግዛላት፣ ዩቱብ ትክፈትላት፣ እሷም ልክ እንደሷ ሶሻል ሚዲያውን ትቀላቀል፣ ታስተምራት ነው ማለት ነው። የእሷ ስጦታ ምን ያደርግላታል? ስጦታ ለምሳሌ አንድ ቀሚስ፣ አንድ ነገር ገዝታ ብታመጣላት ነው ምን ያደርግላታል? ስጦታ ያንን የተሰበረ ልቧን አይጠገንላትም ነው። ለዚህ ነው ያችን ሰዓት ድንጋጤዋን እንኳን አይጠግንላትም። የእሷ ስጦታ ስጦታ ምን ያደርግላትም። ሲጀምር ስጦታ ሰጣው ይሉና አላቅም ወይ ስጦ ስጦ አይታወቅም። ሚዲያ ላይ ሰጣው ይላሉ እንጂ ማለት ነው እና ከቻለች ስጦታ ከመስጠት ያው እንግዲህ እሱን ስጦታ ነው በነገራችን ላይ ስልክ ትገዛላት እና ና ዩትብ ትክፈተላት። በቃ ይሄ ነው ማለት ነው። ከሶሻል ሚዲያ ንትንት በላይ እንደ ማንኛውም ሰው እንደ ማንኛውም ዩቱበር ታድጋለች ማለት ነው። ከእሷ ጋር አብረው ያድጋሉ። አብረው እንኳን ለሼር ቢሰሩ የተሻለ ነገር ነው እላችኋለሁ። ወይም ቅመሞች ይሄ ለማንኛውም ሰላማችሁ በዩቱበር እኔ በጣም ያሳዘነኝ እውነት ለመናገር